ሰላም እንኳን በደህና መጣችሁ። እንደምናችሁ ደህና ናችሁ ወይ? እንኳን በደህና መጡ። እስቲ ላይክ አድሩ ሰብስክራይብ አድርጉት

እስት ላይክ አድርጉ። ቢደውን ላይክ አድርጉ። ፈምሊ ላይክ አድርጉ። ላይክ ማታውቁት ላይ ሶስት ነጥቡን ትነኩና ላይክ የምትለውን ላይኳን ትነካላችሁ ማለት ነው። እስት ሁላችሁም ላይክ አድርጉ። ላይክ አድርጉት። የፋሚሊ ካልሆናችሁ ደግሞ ሰብስክራይብ በማድረግ ፋሚሊ ሆኑ። እስቲ ሁላችሁም ላይክ አድርጉት። ላይክ ላይክ አድርጉት ፋሚሊ። እስቲ ልብ ልብ ቅርጹ አንኩት። ታፕ ታፕ ማድረጉ እኮ ይቻላል። ለምንድነው ታፕ ታፕ ማታረጉት? ታፕ ታፕ አድርጉት። ላይክ አድርጉ። ታፕታፕ አድርጉ። ይሰማል ድምጽ ወይስ አይሰማም? ዝም ብዬ ነው የሚያወራ ጋዜ ድምጽ ይሰማል? እስቲ ድምጽ የሚሰማ ከሆነ ንገሮኝ ማለት ነው በኮሜንት ያላችሁ። እናም ቪዲዮም ላይክ አድርጉት። እስቲ ሁላችሁም ላይክ አድርጉ። በላይክ አሳዩኛ። ዝም ብላችሁ እኮ ነው የተቀመጣችሁ ማለት ነው። ወይ ድምጽ የማይሰማ ከሆነ ድምፅ ሳይሰማን በሉኝ። የሚሰማ ከሆነ ስት ላይክ አድርጉ። ላይክ ማታውቁ ደግሞ ላይ ሶስት ነጠብጣባለች ማለት ነው። በስልካችሁ ላይ ሶስት ነጠብጣውን አንዴ ተነካላችሁ ከዛ በኋላ ላይክ የምትለው ትመጣለች ማለት ነው። አናቱላ ደግሞ ካሜራ ጋር ሳብስክራይብ የምትላለች እሷን ደግሞ አንዴ ሳብስክራይብ አድርጓት ማለት ነው። ሺፋም ቲንክ ዩ አመሰግናለሁ። እና ለማላቅ ማያቅ ለማላቅ ነው የሚባለው ለሚያቅ ኖ ለማያቅ ለማያቅ ሰው ነው ማለት የምናገረው፣ ታውቃላችሁ። ስለዚህ ሁላችሁም ላይክ አድርጉ እና አሪፍ አሪፍ ቪዲዮዎች ያሉ ውስጥ ላይ ገብታችሁ መመልከት ትችላላችሁ ማለት ነው። ሌላ ደግሞ ምንድን ነው፣ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። እኔን እይታችሁን። እንዴት ነው? ድምጽ ይሰማል? ፋሚሊ ከስ ድምጽ ይሰማል? ድምጽ ይሰማል መሰል ድምጽ ይሰማል። እስቲ አዎ በሉ የሚሰማ ካላችሁ ማለት ነው። እንደ በስልካችሁ እንደ ስልክ መጻፊያ የላችሁም እንዴ አፕሊኬሽን የላችሁ ምን አለ አዎ ወይ ነው ብትሉ። ስምንት ሰው አላችሁ። ላይክ አድርጉ። ላይክ ማድረግ ማታውቁ ደግሞ በስልካችሁ ላይ ሶስት ነጠብጣብ ትነካላችሁ፣ እዚህ አናት ጋር ካሜራ አጠገብ ጎን ላይ። ከዛ ላይክ የምትሉት ትመጣለች ማለት ነው። እሱን እየነካችሁ ላይክ አድርጉ። አትውጡ ደግሞ ማለት ነው። አትውጡ ለም ትወጣላችሁ። ላይክ አድርጉ፣ ላይክ አድርጉ ሲባል ትወጣላችሁ፣ ዝም ሲባልም ትወጣላችሁ። ለምን? እና በኮሜንት የምታወሩት ጥያቄ ካለ በኮሜንት ማውራት ትችላላችሁ። ኮሜንታችሁን ደሞ መልሳለሁ። በኮሜንት መጫወት ትችላላችሁ። እንዴት ነው ዛሬ? ቀኑ እሮብ ነው። እሮብ እንዴት ይዟችኋል? ሮብ፣ ነው ሐሙስ ነው ሐሙስ ነው፣ ሮብ። አንዳንዴ ለካ ቀኑ በርቶ እንዳለ እና ቀኑ በርቶ እንዳለ አይ ስር ግድማ ትጭው ብርሃን በርቶ እያለ ቀን ይጠፋል አይደለም፣ የሚባለው

አረብኛ ይችላል አይደል? ፋሚሊ ድሮ እኮ ከኢትዮጵያ ስንመጣ መጣ አረብኛ ያንገዳግደን ነበር። ታውቃላችሁ፣ የምር እኮ ነው። ከኢትዮጵያ ስንመጣ አዲስ ሆነን ማለት ነው። እንዴት እንደሚያንገራግድ ድስት አምጥ ሲባል እንትን እኔ አሁን ሽንኩርት መናመጭ ምናምን ሲባል መጥበሻ ውስጥ አለው የሆነ የሆነ ነገሮችን ካሉ በቃ የሆነ ነገሮችን ነው የሚያመጣ የነበረው ማለት ነው ድሮ። እና አሁን አሁን ያው የማያልፍ የለምና ሁሉ አለፈ ተመስገን። አሁን አሁን ላይ ግን እኔ ለኢትዮጵያ ከኢትዮጵያ ለሚመጡ ሰዎች በጣም ነው የሚያዝ ነው ማለት ነው። ግን ያው እያልፋል፣ የማያልፍ ቀን የማይ ነጋ ሌሊት የለም አይደለም የሚባለው። ስለዚህ እያልፋል ማለት ነው። ይዶቻችሁን የምታመሩ አይዟችሁ በርቱ። ሁሉ ለበጉ ያልፋል። እሺ ያልፋል። የማያልፍ ነገር የለም። ነገር ያው በተስፋ መጠበቅ ነው ማለት ነው አይደል? የስ ኦር ነው። ስለዚህ በተስፋ እንጠብቅ። ባለፈው በኮሜንት አንዲት እያወረሽ ነበረ፣ አንቺስ ጠብቅሽ የለሽም የት እንደገባሽ እንደው ልትመጫሪፍ ነበር። እስቲ ሁላችሁም ላይክ አድርጉት፣ ላይክ አድርጉት። ሁላችሁ እኮ ላይክ አድርጉ

ምሷላችሁ ላይክ አድርጉ እና እታች ዳችሁ ቪዲዮችን ተመልከቱ። ቪዲዮችን እዩት ላይክ አድርጉ ሁሉንም። በጣም አሪፍ አሪፍ ቪዲዮ ትጠቅሙበታላችሁ። ለሌሎችን ደግሞ ሼር ሼር አድርጉ ማለት ነው። ቦቢ ወይናክ ቦቢ

እስቲ ዋላ አና ማ በዓሪፍ ዋላ ዓረብ ወላ ኢንግሊዝ ከኢ ባዴ ዓሪፍ ሀይዳ ሹ ማክቱቢን በስ ሽኩር አን ሹ ማክቱቢን ማዕራፍት ዋላ እስቲ በኮሜንት ላለ ማለት ነው። የሚነ እንደተጻፈው ሰላም፣ እንዴት ነሽ? ሜ ደህና ነኝ። እግዚአብሔር መስከን። እንዴ ናችሁ? ሰላም ናችሁ ወይ? አለን አለን አለን እስቲ እሽን ኮመንት ልብ ቅርጽ ኣለች ቴንኪዩ አለች ኣለች ወላ ሹባሪፍን ጂሰስ የሚለው እንትን ተፅፈዋል። እስቲ በአማርኛ ተርጉሙ ፕሊስ ፕሊስ፣ ኤን ኮመንት ተርጉሙነ ገሩ ማለት ነው፣ ወይ ደሞ በአማርኛ ተርጉማችሁ ፃፍለይ ላ ክቤት እና በአማርኛ ናችሁ ጻፉ። ከዛ ደግሞ ይህን ተርጉማችሁ የምጽፉ ሰው ልባርካችሁ ማለት ነው። እንደ ባስካ ጂ አረብኛ ብትችል ቢሆንም አማርኛ እንደ ተመልሶ ጻፍልኝ ደስ ላይ ነበር። ፕሊስ ይሄን ጻፉልኝ፣ ወደ አማርኛ መልሳችሁ ጻፉልኝ። እዚ በምት ቆይሶ ብቻ ጻፉልኝ፣ ተርጉሙልኝ ማለት ነው። እነ ላይክ አድርጉ። ላይክ አላደረጋችሁ ላይክ አድርጉ። ላይክ ማድረግ ደግሞ ማታቆች ላይ ሶስት ነጠብጣቡን በስልካችሁ ላይ ያለውን ትነካላችሁ። ከዛ ላይክ የምትሎት ትመጣለች። ላይክ ምትሏን ደግሞ ትነካላችሁ ማለት ነው። ጎ ላይፍ ላይፍ ስትሉ ሌሎችን ሼር አድርጉ እና በኮመንት ጥያቄ ካላችሁ በኮመንት ጻፉ፣ መድስላችኋለሁ። ይቻላል ግን ስትጽፉ በአማርኛ ቢጃ ሹቅአኮቤ ውጭን ለጭ መውጣት ፈለገች። አህ አህ አህ ኔትወርክ አስፈልኝም። አረ እንደውና እናንተስ ከፋ። አረ የና አንተ ስከፋ ላይክ አድርጉ እሺ። ላይክ አድርጉት። ላይክ ላይክ አድርጉ። ወዴት ነው የምትሄዱት? ላይክ አድርጉ። በቢዶ ሉታ እስቲ በቪዲዮ ውጭ የምትሉ ሰው ካላችሁ ጻፉ። ለአንድ ጉዱሮ ጻፉ። ሜሪ ወይዬ ዋይ አለ ኮ ኔትወርክ ይዞኝ ነው። አይሳማ እንደ ድምፅ አይሰማም። እስቲ አሁን በዚህ ሜሪ አረቢኛ ሰውን አማረኛውን ማለት ነው እሺ ወጣ አለው ከላይ ያለው እንትኑን አስተርጉምልኝ ማለት ነው በአማርኛ መልስ የጻፈለ ምንድን ነው ምለው፣ ይሄ እንግሊዘኛ፣ እኔ አማርኛ ጸልኩ እንግሊዘኛ እንደ ማልችል እያወቅ ከጻፍኮ ሰውየ ነፍስ ሃይማር፣ ነፍስ ሃይማር፣ ሶሪ ሞይሽወጣሉ አንዴ አማርኛን አስተርጉሙልኛ እኔ እንደገና አሁን በቃ እንግሊዝኛ ለማወቅ ትምህርት ቤት ገብቼ መማር አለብኝ መሰለኝ። ችን ቀንድ ካበቀለ በኋላ ትምህርት እራሱ አይገባም። ይኸው ወጣው ቀንድ ካበቀልኩ በኋላ እንዴት ትምህርት እራሱ ይገባኛል? ባይዞ እኔ ጭንቅላቴ እንትን ነው ማለት ነው፣ ስማርት ነው እማራለሁ ካልኩ ጊዜ አልፈጅም። ኦኬ እነ ጋይስ ላይክ አድርጉት። እስቲ እስቲ ላምበ ሰባኪ ናውሚን ያረግልሻል እኮ ያው ሰባኪ መሆኑን እኮ ተረድቼአለሁ። መንፈስ ራሱ ነግሮኛል፣ ማለት መንፈስ እራሱ ነግሮኛል። ጂሰስ ምሎ ስም አለ፣ ቀጥሎ ጂሰስ ምሎ። መቼም ያው እንግሊዝኛ አይደለም በመረብ ቢቀበር ራሱ አውቃለሁ ማለት ነው፣ እንደዚህ ሲጻፍ አይደል? እና ታዲያ ሰባኪ ከሆነች ምንድን ነው ትርጉሙ? ለእኔ ምንድን ነው የተጻፈልኝ ማለት ነው የተጻፈልን ትርጉሞስ፣ ሰባኪ ለእኔ ምንድን ነው? የሰብኮ ወጣ፣ ምን ተሰበከልን? ከዚህ ውጪ ነው ምንድን ነው እውነት። ሳቁ ሳቁ፣ ይቻላል እንደዚ። እውነትም የአለማወቅ እኮ ያስቃል፣ ያስቃል። እንዴ ደግሞ አለማወቅ አጣት አይደለም። ያወቁትን ደግሞ ማሳወቅ መልካም ነው ጨለማ ስለሆነ እንዳፈሩ ማብራት የለኝም ባለትዳር ነሽ እንዴ እኔ ኮሌጅ ነኝ ገና አለች አይከብድም አሁን በኮመንት ባለትዳር ነሽ ይከብዳል እነ ላይክ አድርጉ ፋሚሊ ሰብስክራይብ አድርጉ አበረታቱኝ ማለት ነው። ሰው በኢትዮጵያ ኑሮ እንደዚህ በጨለማ ቁጭ ብለን አይከብድንም። ስለዚህ የእናንተ ብርታት ያስፈልጋል ማለት ነው። አበረታቱኝ በዚው ኢትዮጵያ ገብቼ ያለሁ እና ኢትዮጵያ ነኝ ያሉት አረብ ሀገር፣ የምትመስሉ ሰዎች ማለት ነው። እኔ አሁን አረብ ሀገር ሆኜ እንደዚህ በጨለማ ቁጭ ብዬ ከእናንተ ጋር ላይፍ አላውራም ታውቃላችሁ። ስንት አመትሽ ነው ልጅ ማለት ማለት ነው ከስንት አመት እስከ ስንት አመት እንደሆነ ታውቃለህ። ከተወለደበት ከአንደኛ ወር አንስቶ እስከ ሀያኛ አመት እስካለው ልጅ ነው ልጅ ልጅ ነው። ኦኬ እኔ ከተወለድ ተደውለብኝ አንደኛ

ያረቢ ሆኒክ ሆኒክ ቦቢ ሆኒክ ያለ ምን አይነት እዛው ነው። እየው እየው ላችሁ እኔ ምኖርበትን ሀገር ላሳያችሁ ላስቀበል ኢትዮጵያ ገብቻሉ። ስለ እናንተ ጎመና አለ እዚ ጋን ጎመና አለ እዚ ጋ ጎመና አለ እዚ ጋ ቲማቲማ ተክዬዋለው እና በቃ እንዴት አያችት? ቆይ አንዴ ኮሜንቱን ላምብብ። ሶሪ ስንት አመትሽ ነው? እሱና ቤቤ ያለው እና ሀያ አልሞላሽም ነው? አይ ሀያ ሞላኝ። በቃ አሁን ሞላኝ። አሁን ለማግባት የረዲ ነኝ። ወደ ውስጥ ሊገባ ነው። ቤትንቃያች ጥራይት የለምና አሁን ሀያ አመት እየገባሁ ነው። ኦልሬዲ ሀያ አመት እንደዛ ሆኖኛል እና ሀያ አመት ሆኖኛል። ፋሚሌ ለአግባብል ያ ምንም ያግደኝ ነገር የለም።

እስከባት እኔ በዚህ ቢወርድስ ወይም በዚ ልውጣ ይሻለኛል። ይሻለኛል እና እስቲ ላይ ከታደርጉም እንዴ አረ ላይ ካድርጉ ጋሽ ላይ ካደርጉት እንደጠርና ቃቸው እየታደለ እንደዚህ ንጹ አየር እየወሰዳችሁ ዝነጥ ብላችሁ ገጠራች ላይ ትኖራላችሁ እንዴት እንደሚያምር ማለት ነው።